የኢፍ እንለስ እና ሁን ልዩነታቸው እናያለን። ኢፍ ማለት ከሆነ ማለት ነው። እንለስ ማለት ደግሞ ካልሆነ በስተቀር ማለት ነው። ሁን ማለት ሲሆን ማለት ነው። እርግጠኛ ለሆንባቸው ወደፊት ይሆናሉ ብለን የምንጠብቃቸው ነገሮች ስንጠቅም እና ጊዜ ለማመልከት እንጠቅምበታለን ሁን ማለት ነው። ግን ሦስቱም ወደፊት ስለሚሆኑ ነገሮች ናቸው የሚያወሩት አንደኛ ጥያቄ አይ ዊል ካም ዳሽ አይ ጌት ኦፍ ወርክ። ጌት ኦፍ ወርክ ማለት ከስራ ስወጣ ማለት ነው። ኤ አንለስ ቢ፣ ዌን ሲ፣ ኢፍ ኤ አንለስ ቢ፣ ዌን ሲ፣ ኢፍ ትክክለኛው መልስ ቢ ን ኤ ንለስ ሊሆን አይችልም። ለምን? ይዊል ካም እመጣለሁ ከስራ ከወጣሁ በስተቀር ማለት አንችልም። ከስራ ስወጣ እመጣለሁ። ስለዚህ ከስራ እንደሚወጣ እርግጠኛ ስለሆነ ዌን ይ ጌ ፍ ዎርክ ጊዜም ያመለክታል። ልክ ከስራ ስወጣ እመጣለሁ ን ነው። ማ ይፍ ደግሞ ምናልባት ከስራ ከወጣው ሀይልም ለምን? ያው እርግጠኛ ነው ስራው ጨረሶ ስለሚወጣ ከሰዓት ጋር እርግጠኝነት ያላቸው ወደፊት ይሆናሉ ብለን የምንጠብቃቸው ነገሮች ሆይን እንጠቀማለን ማለት ነው፣ ከእንለስ እና ከኤፍ ጋር ስናወዳድር። ሁለተኛ ጥያቄ አይ ዊል ፌል ዳሽ አይ ስተዲ ሃርድ ኤ ኢፍ ቢ አንለስ ሲ ሆን አሁን እዚህ ጋር ትክክለኛ መልስ ሊሆን የሚችለው ማን ነው? አንለስ ነው ማለት ነው። መልሱ ፈተናውን አላልፍም እንለስ አይ ስተዲ ሃርድ፣ ጠንክሬ ካጠናው በስተቀር። ስለዚህ ጠንክሮ ካጠና ፈተናውን ያልፋል ማለት ነው። ካልሆነ ግን ፌል ያደርጋል። እንለስ ካልሆነ ሆነ ብለናል። ስለዚህ አይ ዊል ፌል እንለስ አይ ስተዲ ሃርድ ጠንክሬ ካጥናው በስተቀረ ፈተናውን አናልፍም የሚላል ማለት ነው። ሦስተኛ ጥያቄ ዳሽ አይ ሐፍ ታይም አይ ዌል ካም ኤ ዌን ቢ ኢፍ ሲ እንለስ። የዚኛው ትክክለኛው መልስ ኢፍ ነው። ኢፍ አይ ሐፍ ታይም አይ ዌል ካም ሰዓት ካለኝ እመጣለሁ። ያው ኢፍ ደግሞ የውሄን ተቃራኒ ነው። እርግጠኛ ያልሆናችሁበትና ምናልባት ሊሆን ይችላል ወይም ከሆነ ብላችሁ የምታወሩትን ነገርን ያው እንትን ለማለት ለመጥቀስ ስንፈልግ የምንጠቀምበት ነው ማለት ነው። ስለዚህ ሰዓት ካለኝ እመጣለሁ። የመጨረሻው ጥያቄ አይ ዊል ጆይን ካምፓስ ዳሽ አይ ፌል ማይ ኤግዛም ኤ ወይን ቢ ኢፍ ሲ ኤንለስ። የዚኛውን መልስ እንግዲህ ትክክለኛ ምርጫችሁ ኮመንት ላይ ታስቀምጣላችሁ ማለት ነው። የኢፍ የኤንለስ እና የሆን ልዩነት በአጭሩ ለማየት ሞክረናል። ሀቭ ኤ ናይስ ታይም። ታንክ ዩ ቨሪ ማች።